የ2018 የመስቀል ደመራ በዓል በአዲስ አበባ ከተማ መስቀል አደባባይ በተለያዩ ሃይማኖታዊ ስነ ስርዓቶች እየተከበረ ነው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳስ ዘኢትዮጵያ ሊቃነ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ክብረ በዓሉን በጸሎት አስጀምረዋል። በበዓሉ ስነ ስርዓት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤን ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎች፣ ዲፕሎማቶች፣ የሃይማኖቱ ተከታዮች ና ጎብኚዎች ተገኝተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያርክ ብፁዕ ቅዱስ አቡነ ማትያስ ለ2018 ዓመተ ምህረት በዓለ መስቀል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ስህተት በወለደው በደልና ኃጢአት የደከሙትን በኃይለ መስቀሉ የሚታደግ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2018 ዓመተ ምህረት በዓለ መስቀሉ በሰላም አደረሰን አደረሳችሁ።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 ፍጹምና ዘላቂ ሰላምን የምንሻ ከሆነ በመስቀሉ ቃል እንመራ። የመስቀሉ ቃል ማለት ይቅርታንና እርቅን፣ እኩልነትንና አንድነትን፣ ፍትህንና ርትዕን ማረጋገጥ ማለት እንደሆነ በውል እንገንዘብ።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 በዚህም እግዚአብሔር አምላካችንን ማመስገን ይገባናል። በስራ በስራው ላይ ታሪካዊ አሻራቸውን ያሳረፉትንም ያሳረፉትንም ሁሉ መመስገን ይገባቸዋል፣ እናመሰግናቸውም አለን። በቀጣይ ሀገሪቱ ልትሰራቸው ያቀደቻቸውን ፕሮጀክቶችም ለህዳሴ ግድብ ያሳየነውን ነውን አይነት ትብብርና አንድነት በማጠናከር መቀጠል ይገባናል ሲሉም ፓትርያርኩ አሳስበዋል። በቀጣይም ሀገራችን ልትሰራቸው በእቅድ የያዘቻቸውን ታላላቅ የልማት ስራዎች በፍጥነትና በጥራት ተሰርተው ለህዝባችን ጥቅም እንዲውሉ ሁላችንም መረባረብ ይኖርብናል። በህዳሴ ግድባችን ያሳየነውን ትብብርና ተነሳሽነት አሁንም አጠናክረን መቀጠል ይገባናል። መንግስት እዚህም እዚያም የሚታዩ አለመግባባቶችን በመፍታት ሕዝቡን ወደ አንድነት የማምጣት ኃላፊነቱን እንዲወጣም ብፁዕ ወቅዱስ አቡነ ማትያስ ጥሪያቸውን አስተላልፈዋል። በአዲሱ ዓመት ሁሉም ዜጎች ለሀገር አንድነትና ፍቅር በጋራ እንዲሠሩም ብፁዕ ወቅዱስ አቡነ ማትያስ መልእክታቸውን አስተላልፈዋል።